በእኔ ጉዳይ ቤተሰቦቼም ሆኑ ብዙች አንድ ነገር ቢሆኑ ተጠያቂና ተጠያቂ እሱና እሱ ብቻ ነው። ይሄን ህዝብ እንዲያቅልኝ እፈልጋለሁ። ሌላው ሙሉ ኢትዮጵያውያን ይቅር እንድትሉኝ እፈልጋለሁ። በተናገርኩ ቃላት ይቅር በሉኝ በማለት እሸፍኗለሁ። ሌላውን ሚውት አድርጌ እሰማሃለሁ፣ ወይም ደግሞ ታትሜ ልሰማ እችላለሁ። እሷን ጉዳይ አልሰማም። እሷን ጉዳይ አልሰማም፣ አልቀበልም። በህግ መሄድ ትችላለች። እስከ ዛሬ ለምን አልመጣችም? በቤተሰቦች የጠይቀኝ ለምን በህግ አልሄደችም? ለምንስ ድጋሜ ያልጠየቀችን? እዚህ ውጭ ያለውን የእሱን እሰማዋለሁ እሷን ግን እሰማት አልችልም። ታሽሜጠብቅሰምታርገሽ ስን እዚህ ጥያቄ ከበጣልሽ ጭንቅላቶች በኋላ ላይ እንድትጠይቅ ጀምር ጀምር። እሺ አመሰግናለሁ። እውነት ለመነጋገር ዛሬም ተመልሳ እንደዚህ አይነት ሞራል ይኖራታል ብዬ አልገመትኩኝ። ተመልሳ እንደዚህ አይነት ነገሮችን ታወራለች ብዬ አልገመጥኩ፣ እውነት ለመነጋገር ምክንያቱም በትናትና ሁለት ስልክ እየተደወለልኝ ስለሷ ሲነገረኝ የነበረው ውስጤን ስለረበሸ ትቸዋለሁ። ምክንያቱም ራሷን እንደምታጠፋ አይነት ነገር እንደዚህ አይነት ነገሮች ምክንያቱም አስራ አምስት ሺህ ህዝብ በተሰበሰበበት አንዳንድ ሪከርዶች ልኬልሻለሁ ከመጀመሪያው የባሰ ምክንያቱም በህግ አግባብ እንኳን የሚያስጠይቃት ሪኮርዶች ልክ ልሻለሁ ሜይ ቢ ለህዝብ ቢተላለፍም ባይተላለፍም ዋጋ ስለሌለው ከአንቺ ጋር ይቀመጥ ማለት ነው። የተወሰነ ነገር ግን ማለት እፈልጋለሁ። እኔ ሱቅ ከከፈትኩኝ ጀምሮ በተለይ ሱቁ ከተከፈተ ከሁለት አመት በኋላ ጀምሮ እኔ ሰላም የለኝም፣ ጤና የለኝም። በመኖርና ባለመኖር መካከል ነው የነበርኩት አብዛኛውን ጊዜ ማሳልፈው በሰበት አብዛኛውን ጊዜን ማሳልፈው በህክምና ነው ማሳልፈው ከነበርኩበት አንጻር እግዚአብሔር ደግሞ ወልዶኛል። ራሴን ማላውቅበት ሰዓት ነበረ። በጣም እታመም ነበረ። ሱቁ ነው እንጂ ያለ እኔ አልነበርኩኝ። ሱቁ ነው የነበረው ማለት ነው። እና ትናትና እራሷን ታጠፋለች በሚባልበት ሰዓት ላይ ህዝቡ እውነታውን ያውቃል። ምክንያቱም ከድምፅ በላይ ምንም የለም ለምን እኔ በህግ ጠበቃ ማለኝና ጠበቃውን በህግ ሊሄድ ሲል ሁሉም ነገር ለእግዚአብሔር እና ለህዝቡ ልተው ምክንያቱም ከዚህም በላይ ማስረጃ ማቅረቡ አስፈላጊ ስላልሆነ እግዚአብሔር ምስክሬን እኔ ከአንድ የሁለት የሶስቴም በህይወት አልነበርኩኝ አሁን ዲሚጥሮስ ታውቋችኋላችሁ ሁላችሁም እና በህይወት እንድቆይ ያደረጉኝ እሳችሁ ናቸው በጣም ይጸልዩልኛል በጣም ያረጋጉኛል በጣም ህይወቴ የተመሰቃቀለ እንደ ስሜ ሳይሆን የተመሰቃቀለ ማንነት ነው ያለኝ። በዋናነት ዘመን የመጣችበት ሶስት ነገር ፈልጋል። አንደኛ እውቅና፣ ሁለተኛ ባህላ ሀብት ስለሆነ ማስረጃ የኖረውም በዚህ እንደዚህ እንደዚህ ብዬ አልቅሼ ህዝቡን አሳምኜ ገንዘብ እራሱ መቀበል አለብኝ ነው። ሶስተኛ ትዳሬ መበጠሱ ሜይ ቢ ተሳክቶላታል፣ ታዋቂ ሆናለች ተሳክቶላታል። ነገር ግን እግዚአብሔር ደግሞ ባይፈጥረኝ ይህን መረጃ ባይኖር ሀቢባንች ራሱ አትለቅኝም ነበረ። በዚህ ድርጅት ውስጥ ያንድ ሰው ህይወት ብቻ አይደለም ከሰላሳ በላይ ሰራተኛ ህይወታችን ተመስቃቅሎ ነበር። ይህ ማስረጃ ባይኖር ተቀብረ ነበረ። በነገራችን ላይ እውነት እንደምታስበይ ባለሀብት አይደለሁም። እኔ እሷ እንደምታስበኝ ባለሀብት አይደለሁም። በሚደረጉብኝ ነገሮች ስራዎችን እየሰራሁ አልነበረም። እግዚአብሔር ምስክር ልጆችን ይንሳይ። ስራዎችን እየሰራዋል በጣም የምሰራውን ለሰራተኛ ደግሞ እንጂ ያን እህቴን መኪና ሽጬ ያሳከምኩት ስለሌለኝ እሷን እንደምትለው እንደምታስቡ አይደለም። ለልጆች ወተት መግዣ አጥቼ በተቸገርኩበት ሰዓት አለ። የመብራት የምከፍለው አጥቼ የመብራት የመብራት ኤስ ጠፍቶብኝ ልጆችን ጎረቤት ቤት ያስቀመጥኩበት ጊዜ አለ። አንዳንድ ነገር ሲፈጠር አንተ ባላብትን ይህን አድርግ፣ ሰራተኞች ጋር የሆነ ነገር ሲፈጠር ሰው ይህን ይላል፣ ግን እውነታው ሌላ ነው። እኔ እየሰራው ሳይሆን በህክምናና በጸበል ነው ጊዜ ማሳልፈው። ስለዚህ ስለሰማሁት ስለሰማሁት ምንድን ነው እኔ ዛሬ የፈለግኩት በህዝብ መሀል ቀርባ ይቅርታ። ምክንያቱም እንኳን 1520 ሰው በተሰበሰበበት ይቅርና ከአንድ ሰው ጋር ሙኒ አስደግሜበታለሁ እንዲያድርግበት አለሁ። ምክንያቱም የላኩልሽ ሪከርድ እንደግመሽ። ስሚ ህዝቡ ያልሰማው አንቺ የሰማሽው ብዙ ነገሮች አሉ። እንዴት መድኃኒቱን እንደወሰድኩት እዛ ላይ አለ። መድኃኒቱን በምን እንደወሰድኩት እኔ እኮ ህይወቴን በመከራን ያሳለፍኩት ቤቢ። ይህን ሱ ከከፈትኩ ለምን ከፈትኩ ብዬ እግዚአብሔርን ያማረርኩበት ሰዓት አለና እኔ ልለምናት ምፈልገው አሁንም ልለምናት ምፈልገው ነገር እሷ ነገር ራሷን የሆነ ነገር ብታደርግ እንደ ሰውኛ ሊሰስተኝ ይችላል። ምክንያቱም ዱባይ ለመግባት የምክንያት ነች። በሰዓቱ መልካም የነበረች ዛሬ ተሳስታ ይህን አድርጋለች። እኳን ስም ማጥፋት በተግባር አድርጋው ምንም አላልኳትም። በተግባር አድርገው ህይወት ሲመሰቃቀልብኝ ጭምር ምንም ያደረኩት ነገር የለም። እኔ ጉዳዩ ዛሬ እንዲዘጋ ፈልጋለሁ። ምክንያቱም በየቀኑ የሶሻል ሚዲያ ርስ በየቀኑ የሶሻል ሚዲያ ርስ ሆን አልፈልግም። አንደኛ ስራይን መስራት ፈልጋለሁ ሁለተኛ ደግሞ ያለውበት ሁኔታ የጤና ጉዳይ በጣም ከባድ ስለሆነ ጸበል መሄድን መታከምን በጣም እፈልጋለሁ። ስድስት ዓመት ሰባት ዓመት ሶሻል ሚዲያ ላይ ወጥቼ አርቅ፣ አንገቴን ደፍቼ ስራ ከመስራት ውጭ በጣም ከተደረገበ አንጻር ሰዎችን እፈራለሁ። እና አሁንም እንድለምናት የምፈልገው በህግ አግባት የጀባት ከምትቀጣ ያደረገችው ከአንቺ ጋር ያለው ሪከርድ በህግ ስለሚያስጠይቃት፣ ሁለተኛ ለሶስት ቀን ሙሉ እናንተን አድክመናል፣ ህዝቡን አድክመናል፣ ስራውን ጥሎ እንዲከታተልን አድርገናል። ስለዚህ የበደለችውን ያሳዘነችውን፣ እኔንም በድላኛለች፣ ህዝቡንም ይቅርታ ትጠይቅ። ይቅርታ ከጠየቀች እሷም ስራዋን ትሰራለች። ይሄ ራስ ማጥፋት ምናምን የሚባል ነገር ይቀራል። እንደገና ደግሞ እኔ ሰብስቤ ስራዎችን እሰራለሁ። በህግ አግባብ የመሄድበትንም አቆመዋለሁ። ስለዚህ ህዝቡን ገብታ ይቅርታ ትጠይቅ። ምኔ እንደበደለችን አደለም። ምክንያቱም እኳን አንድ ዘመናዊ የራሴ እህት ከገጠር አምጥቼ ለእሷ ብዙ ነገሮች ሁኜ ያሳክምኳት እህቴ ኩክዳኝ አለች፣ አደለም? ሀቢባ እውነቱን ትመስክር። ያለች እናቴን መስመር ላይ አድርጌ ደውዬላታለሁ። ምታሰብሽ ከሆነ ምንድን ነው እያለችው? ታኒክ ራሴን ከፎቅ ላይ ወረውራለሁ፣ በሀሰት መስክሪልኝ ብላ እናቴን ሁሉ ስታሳምን ነበረች። የገዛ ህቴ ማለት ነው። መቀደመ ሲከሰይ የነበረ ወንድ ስሙን አልጥረውም። ለሱ ያደረግኩትን ያውቃለሁ። ለእኔ ይሄ የሚገባኝ አይደለም ለእኔ ፈጽሞ። ስለራሴ እኔ ማውራት አልፈልግም። ለእኔ የሚገባኝ አይደለም ማለትም፣ ይህ ድምፅ ባይሆን ሙሉ ላይ የተብላሽቶ ነበረ፣ ትዳሬ ይበተን ነበር፣ ሰራተኞች ይበተኑ፣ ምክንያቱም ያለሁበትን ያውቃል እና ምንድን ነው ልንፈልገው ገብታ ይቅርታ ታድርግ፣ አለበለዚያ ሪከርዶቹ እንዲለቀቁ አድርጋለሁ። እንደገና ደግሞ ነገ የራሷን የሆነ ነገር ብታደርግ ሁላችንም እንደዚህ ወጣ ፍቅር ዲዛይን ጋር እንደዚህ መቀደመ መጀመሪያ ቀን ሕዝቡ የሰማው እየቆራረጠ እየጫነ ብዙ ነገር የሚያደርገው ነገር አለ። ስለዚህ እውነት አሁን እንድትረዳ ገብታ ይቅርታ ትጠይቅ ከዛም በኋላ ወደ ሌሎች መንገዶች እንሄዳለን። ብዙ ማውራት የምፈልጋቸው ነገሮች አሉ። ዛሬ እድሉ እንሰጭ ይፈልጋለሁ። ዛሬ እድሉ እንሰጭ ይፈልጋለሁ። ገብታ ይቅርታ ጠይቅ። እምቢ ካለች ሪከርዶችን ትለቂልኛለች ማለት ነው። አመሰግናል። ሶዲያና ገብተሽ ይቅርታ ጠይቂ፣ ለሕዝቡ ካለብለዛ በህግ የሚያስጠይቅሽ ብዙ ሪከርዶች ተደርገሻል። በጣም ብዙ ነገር ስትይ እዚህ ቤት ውስጥ ሳይሆን ከዚህ ቤት ውጭ ፍላወር እየላከች ነው። ሞዴሬተሮች አስገቧት በረጁ ቦታ ግን ነገር የምናገረው እኔ ራሴን አጠፋለሁ አላልኩም፣ ማጥፋትም አልፈልግም። ግን እንዴት አስቦ እንደመጣለት አይዶ ነው አላቅም። እኔ ራሴን አላጠፋም፣ መቼምም አላደርገውም። እውነት አለኝ፣ በጣም እውነት አለኝ። አሁንም ሳልፈራ የምነግርሽ እውነት ስላለኝ ነው። በአባቶች እንሄድ ያልኩት እውነት ስላለኝ ማለት ነው። እኔ ራሴን አላጠፋም። የእናቱን ስልክ ቁጥር አላቅም፣ አልደወልኩም። ከማንም ጋር ስልክ አልደወልኩምም፣ አጠፋለሁም አላልኩም። ይሄም ደግሞ ካለ እኔ ችግር የለብኝም። ሌላ ሁንቴና ይቅርታ ትጠይቂያለሽ። አትጠይቂ እሱን ብቻ፣ ሌላ ማብራሪ አለ። አይደለም እኮ ጠይቂኝ እያለሽ ያለው ህዝቡን ይቅርታ ጠይቅ ነው እያለሽ ያለው። አንደኛ ልጅ የእናሱ አባቱ ጫንምልም የሚለው ነገር ካለ፣ ሀቢባ እንድትረጂኝ አሁንም ስታዊ ሁኝልኝ። በእግዚአብሔር እውነት አይደለ እውነት ነው አይደለም። የሚፈልጉ አድርጋብኛለች ካለ እንማል። እኔ አላደረግኩም ስል እምላለሁ መሀል ላይ ነው የሚለየው። እንዴት መጣ ሰጠሽ የሚያወራበትን የምታወሪበትን ቪዲዮ ላሳይ። እኔ አልፈርድም ህዝቡ ይፍረድ። ይማል ወይስ አይማል የሚለውን ህዝቡ ይፍረድ እና ከኮሜንት ህዝቡን አስደውዬ ጠራዋለሁ። እዚሁም ጠይቀው በአባቱ አስደውዬ አንችም እንድትፈርጅ አልፈልግም። እዚህ ጋር ህዝቡ እንዲያውቅልኝ የምፈልገው ለልጁ መድኃኒት አላደረግኩም። ቮይስ አድርግ ያለው አዎ፣ ቮይሱን ያደረግኩት እራሱ ባለበት ነው። እኔ አሁንም መድኃኒት እንዳላደረግኩበት እምላለው። አላደረግኩም፣ ማድረግም አልፈልግም። መድኃኒቱን እንዴት አድርጋ በምን ማጠጣት እንዳለባት ስጠይቅ የተረጋገ ለውራ ህዝቡን ግን በእኔ ጉዳይ በአንዳንድ ነገሮች ጉዳይ ሀያ አምስት ሺህ ህዝብ በነበረበት ስላጉላላዋቸው በጣም ዝቅ ብዬ ይቅርታ አድርጉልኝ። በተለይ ስም ጠራሽ ብላችሁ ለሰደባችሁኝም ላላችሁኝም ልጆች እውነት ነው፣ ስም ጠርቻለሁ። መጥራት አልነበረብኝም ከሆነ ይቅር በሉኝ ብያለሁ። ሁላችሁንም ይቅርታ፣ እዚህ ጋር ህዝቡን ይቅርታ አደርጋለሁ። እኔ ግን ለስራዬ መተተኛ አይደለውም፣ ማድረግም አልፈልግም። ልጆች አሉኝ። ልጆቼን ማሳደግ እፈልጋለሁ። ስራ መስራት እፈልጋለሁ። ልጆችን እናለስን በአንዳንድ ነገር ልታገድ አይገባም። ብዙ ማብራሪያ አልፈልግም። ዘመናዊ እኔ እዚህ ሀገር ለመምጣት አንቺ ምክንያት ነሽ። በየትኛውም መንገድ በምንመልኩ የእኔን ህይወት እስከምታመሰቃቂበት ሰዓት ላይ ለእኔ በጎዎችን አድርገሻል። በምንም መልኩ ሚካድ አይደለም። አንቺ ጠላት ያደለሽ አሁንም ያደረግሽተው ነገር